ጤና ይስጥልኝ የተወደዳችሁ በዓለም ዙሪያ ሆናችሁ ብስራት ቴሌቪዥንን እየተከታተላችሁ ያላችሁ ወዳጆቻችን ወገኖቻችንም እንዴት ከረማችሁ? እንዴትስ ቆያችሁ? ሳምንታዊው ባዮ ዓለም ፕሮግራማችንም ዛሬም አዲስ አስገራሚ የሆነ ታሪክን ይዞላችሁ መጥቷል። ፕሮግራሙን በማዘጋጀትና በማቅረብ እኔ ብሩክ ጫላ እንዲሁም እኔ ይልማ ዘሪሁን በጋራ እንቆያለን፣ ለሚቀጥሉት ጥቂት ደቂቃዎች ማለት ነው። እንደተለመደው ዛሬም ደግሞ ወደ ደቡብ አሜሪካ ነው የምንጓዘው። ደቡብ አሜሪካ ተጉዘን ደግሞ በጣም በጣም አስገራሚ የሆነ ሰው በነገራችን ላይ በስልጣን ላይ የቆየው እጅግ ጥቂት ጊዜ ነው። ነገር ግን በቆየባቸው ጥቂት ጊዜያት ወራቶች ናቸው በነገራችን ላይ እና በዚህ በጥቂት ወራቶች ውስጥ በአለማችን ላይ ከታዩ ፕሬዚዳንቶች የሀገር መሪዎች ውስጥ ልዩ የሚባል እናው እጅግ አስገራሚ የሚባል ሰውን ነው ይዘንላችሁ የመጣ ነው። የኢኳዶር ፕሬዚዳንት የነበረ ነው ይሰው፣ አዎ ይህ ሰው በህይወት አለ። አስገራሚ የሆኑ ባህርያት አሉት። አስገራሚ የሆኑ ስራዎችን ሰርቷል። ፊደል ካስትሮ በኩባ ምድር ላይ ለ60 አመታት በነገሰበት ያልሰራውን አስገራሚ ነገሮች በስድስት ወራት የስልጣን ቆይታው ብቻ የሰራን አንድ ግለሰብ የምናነሳላችሁ ይሆናል። አሁን ላይ 71 አመቱ ነው። በ1952 የተወለደው የኢኳዶሩ የአጭር ጊዜ ፕሬዚዳንት የሆነው አብደላ ቦኮ ሀራምን የምናነሳ ይሆናል። አብዱላ ቦኮ ሀራም እንግዲህ የስሙ ድምፀት ቦኮ ሀራም ከሚባለው የናይጄሪያ አካባቢ በተለይ አማጽያን ከሚታወቁት ጋር ይመሳሰላል። አብዱላ ቦኮ ሀራም ይባላል። ይሄ ሰው ደግሞ እንግዲህ ኢኳዶርን ለስድስት ወራት ብቻ ነው የመራው። ለስድስት ወራት ሲመራ ግን እጅግ በጣም አነጋጋሪ የሆኑ ጉዳዮችን ፈጽሟል። በነገራችን ላይ ቅስቀሳ በሚያደርግበት ሰዓት ላይ እስካሁን በነገራችን ላይ በጣም የተለያዩ ሀገር መሪዎችን ባዮግራፊ ለማየት ሞክሬያለሁ። እጅግ በጣም ካስገረመኝ መካከል አንዱ የዚህ ሰው ሁኔታ ነው። በግልጽ በቅስቀሳ ላይ እብዱ ብላችሁ ጥሩኝ ብሎ ደጋፊዎቹን አምባገነኖች ብዙ ጊዜ ምን አይነት ባህርይ ያላቸው ራሳቸውን ከፍ አርገው ከአምላክ እኩል የሚያደርጉበት እንደዚሁም ራሳቸውን አግስፈው የሚያሳዩበትን ስሞች ይመርጣሉ ስማቸውንም በዛ መልኩ ነው የሚጠሩት ይህ የኢኳዶሩ የአጭር ጊዜ ፕሬዚዳንት አብደላ ቦኮ አራም ግን ያደረገው ነገር ኤሎኮ ብላችሁ ጥሩኝ ያለው ኤሎኮ በስፓኒሽ እብዱ ማለት እብዱ ብላችሁ ጥሩኝ ነው ያለው እና ደጋፊዎቹ የምትወዱኝ ከሆነ እኔ እናንተን እንድመራ የምትፈልጉ ከሆነ እባካችሁ እብዱ ቆንጆ እብድ ብላችሁ ጥሩኝ ሲል አስገራሚ የሆነ ቅስቀሳም ያደረገበት ወቅት ነበር። ከመመረጡ በፊት ላይ ጥያቄም ተጠይቆ ነበር። እንዴት አንድ የሀገር መሪ ወይም ደግሞ የሀገር መሪ ሊሆን የሚችል ሰው እንዴት ራሱን እብድ ይላል? እንዴት እንዲህ ትላለህ ተብሎ ሲጠየቅ የመለሰው መልስ እኔ ግልጽ ነኝ፣ ውስጥ ያለውን ነገር አልደብቅም፣ እውነታውን የማፈርጥ ሰው ነኝ። ስለዚህ እውነታውን የሚናገር ሰው ደግሞ በተለምዶ እብድ ነው ተብሎ ይታሰባል። ስለዚህ ለዛ ነው ብሎ እብዱ የሚለውን ስም ለምን እንደመረጠ ተናግሯል። አው በብዙ አስገራሚ ነገሮችን የሰራ ሰው ነው። በነገራችን ላይ እንደ ወራቱ አይደለም፣ እንደ ጊዜው አይደለም። የተጠቀ የኖ የበስልጣን ላይ የቆየበት እድሜ፣ ቤተ መንግስት ውስጥ የቆየበት እድሜ በጣም ጥቂት የሚባል ቢሆንም በስድስት ወር ውስጥ የፕሬዚዳንታዊ የሆኑ ፎርማል የሆኑ ስራዎችን ከሰራው ጊዜ ይልቅ እነዚህ ፎርማል ያልሆኑና በተለያዩ ሀገር መሪዎች ያልተለመዱ አይነት ስራዎችን የሰራበት ጊዜ ይበልጣል። ይህ በምስሉ ላይ የምትመለከቱት አብደላ ቦኮ ሀራም ታዲያም ወደ ስልጣን ከመምጣቱ በፊት ያለውን ነገርም የምናነሳ ይሆናል። ግን ከዛ በፊት አንድ እስቲ እንቀጥል ወይ ደግሞ ሙዚቃውን እንጋብዛችሁ። ይህ የአገር ፕሬዚዳንት በነገራችን ላይ አስገራሚነቱ አልበም ያወጣ ነው። ስልጣን እንደያዘ በቀጥታ ያደረገው ነገር ምንድን ነው? አልበም አልበም ነው ያወጣው፣ እና በፍቅር ያበደ የሚል ርዕስ ያለው እብድ ይወዳል በል። አዎ እና በፍቅር ያበደ የሚል አልበምን አውጥቷል። እና ከዚህ አልበም ላይ አንድ ሙዚቃ እንጋብዛችኋለን። ስለ አብደላ ቦኮ ሀራም ሰፋ ያሉ ነገሮችን እያወራን እየተሳሳቀን መረጃንም እየተለዋወጥን አብረን የምን የምንቆይ ይሆናል። ከአፍታ ቆይታ በኋላ እንገናኛለን። አብራችሁን ቆዩ። ተመልሰናል። ክብራትና ክብራን በመከታተል ላይ የምትገኙት በአይኦ አለም ዝግጅታችን ነው የምስራት ቴሌቪዥን ብቻ። አስገራሚውን የኤኳዶር የአንድ ወቅት የስድስት ወር ፕሬዚዳንት እያየን እንገኛለን። እንግዲህ እስቲ ሙዚቃውን አይተናል፣ በጣም ተገርመናል። ከስልጣኑ በፊት ወዳለው አስገራሚ ነገር ጥቂት ነገር እንበላቸው። ብዙ ነገር ማንሳት ይቻላል። ስልጣን ከመያዙ በፊት ጉያካል የምትባል ኢኳዶር ውስጥ አንድ ከተማ አለች፣ እና ወደ እሷ ከተማ ከንቲባነትም ደረጃ አድጎ ነበር፣ እና በዛን ወቅት አስገራሚ ነገሮችን ይናገር ነበር። በአንድ ወቅት እንደውም የኢኳዶርን መከላከያን አስገራሚ የተባለ ነገር ተናግሮ ለስድስት ወር የሚሆን ጊዜ ውስጥ የታሰረበት ወቅትም እንደነበር መረጃዎች ያሳያሉ። ከንቲባ በነበረበት ሰዓት ምንድን ነው ያለው? የኢኳዶር መከላከያ ሰራዊት የለም የኢኳዶር ህዝብ ተስፋ ቁረጥ ከታዩ ድንቅ መሪዎች መካከል አንዱ እሱ ነው በማለት ይሄንን ጨፍጫፊ የሆነውን ሂትለርን በማድነቁ ምክንያት በመላው ዓለም ከፍተኛ የሆነ ውግዘትም ገጥሞ ይሄ ነገሩ እጅግ በጣም ያስገርማል። እንዴት ወደ ስልጣን መጣ የሚለው ነገር እጅግ በጣም አጓጊ ነው። ከዛ ደግሞ እንዴት ወደ ስልጣን መቶ ደግሞ በስድስት ወራት ውስጥ የፈጸመው እጅግ አነጋጋሪ ነገር ከስልጣን እንዲወርድ የአረ ሰው ይብቃን ብለው ህዝቡ እንዲያባረው ወይም ደግሞ እንዲባረር የሆነበት ምክንያት እጅግ አነጋጋሪ ነው። የእሱን ንግግር ንግግርና ከሙዚቃ ከአልበሙ ላይ ደግሞ አንዷን ቀጨ ባርገን ብቻ ደግሞ ተከታትለን እንመልሳለን። የትም እንዳት ነው Yo conozco a Aquiles de niño. Ajá. Uh-huh. Él es nieto de don Aquiles Álvarez Lertora. ተመልሰን መጥተናል፣ ውድ ተመልካቾቻችን። ስለ አብደላ ቦኮ ሀራምና ስለ ኢኳዶር እያነሳን እንገኛለን። ይህ አስገራሚ ሰው እንግዲህ በ1988 ምርጫ በሮድሪጎ ቦረአ ተሸንፎ ስልጣኑን ሳያገኝ ቀረ። ግን በሚገርም ሁኔታ ተስፋ አልቆረጠም። ይህ ሰው ተስፋ አልቆረጠም። እንግዲህ በ1996 ምርጫ ተደረገ። በ1996 በተደረገ ምርጫ ላይ ግን ይህ አወዛጋቢ አስገራሚ እንደዚሁም የአምባገነናዊ ስ ስብ እና ያለው ነገር ግን ወደ ኮሜዲው የሚያደላው ሰው ወደ ስልጣን ሊመጣ ችሏል ማለት ነው በኢኳዶር ንግስናውን ተረክቧል በ ዘጠና ስድስት ማለት ነው እንደ ኤሮፓውያን አቆጣጠር ይህ አስገራሚ ሰው ታዲያ ከዛ በኋላ ነው አስገራሚነቱ የባሰ እየጨመረ እየጨመረ ይመጣው በነገራችን ላይ ቀደም ባለው ህይወቱ አትሌት ነው የኢኳዶርን ወክሎ በኦሎምፒክ ሁሉ የተሳተፈ ሰው ነው በዚህም ምክንያት ስፖርት የስፖርተኛ ባህሪ ነው ያለው ቀደም ባለው ሌላ የተለያዩ እንቅስቃሴዎችን የሚያደርግ ነው። ኪነጥበብ ውስጥ አለ የሙዚቃ ድምፃዊ ነው ተብሎ ይታሰባል። ይታሰባል ብቻ ሳይሆን ድምፃዊነቱን የሚቀበሉ እና እውነትም ጥሩ ድምፃዊ ነው ብለው የሚያስቡ ሰዎችም አሉ። ፕሬዚዳንት ሆነ 1996 ነገር ግን ፕሬዚዳንት ሆኖ ኢኳዶርን ከመምራት ይልቅ እጅግ በጣም የሚያነጋግሩ አምባገንን ብቻ ሳይሆን እውነት በትክክል አይምሮውስ ይሰራል የሚለው ነገር ያመጣ ወይም ደግሞ ያሳየበት ነው። እሱ በመጀመሪያ እውነትም በትክክል አይምሮ ይሰራል ወይ የሚለውን ከአስባሉ ነገሮች መካከል እስ እየጠቀስን እንቀጥል። አዎ እንግዲህ ስልጣኑን እንደተቆጣጠረ እንዳለው ነው፣ ቅድም ከዛ በፊት እንትን ነው ፕሮፌሽናል ፉትቦል ተጫዋችም ሆኗል። ኦሎምፒክም 1972 ላይ ሀገሩን ወክሏል። እንደዚሁም የተለያዩ ዘፈኖችንም አድርጓል እና ፕሬዚዳንት ከሆነ በኋላ አወዛጋቢነቱ የጀመረው በዓለ ሹመቱን ባደረገበት ቀን ነው። በዓለ ሹመቱን ባደረገበት ቀን የለበሰው አለባበስ ከሌላው ዓለም በጣም ለየት የሚያደርግ ነው። ወቅቱ በዛን ወቅት አነጋጋሪና እጅግ ተወዳጅ የሆነ አሜሪካዊ ዘፋኝ አለ ኤልቪስ ፕሪስሊ የሚባል የሱን አይነት አለባበስ እንግዲህ ፋሽን ነው የዛን ወቅት ያ ሰው አሁን በህይወት የለም ያ ትልቅ ድምፃዊ ነው እና እና የሱን አይነት አለባበስ ወጥቶ በበዓለ ሲመቱ ላይ ና ወደ ንግስናው ወንበር ላይ ሲወጣ ማለት ነው የሱን አይነት አለባበስ አድርጎ ዘፈኑን እያቀነቀነ ወደ መድረክ ወጣ እና ብዙዎች የተገረሙበት የመጀመሪያው ተግባር እንደ ሰውዬ አሁንም እብደቱ አልለቀቀውም እየቀለደ ነው ወይስ የምሩን እንደዚህ አይነት ሰው ነው የሚል አይነት ስብህናን ይዞ የመጣበት አንደኛው የመጀመሪያው አጋጣሚ ነው። ከዛ በኋላ እንግዲህ ሁለተኛው ደግሞ በጣም በጣም የሚያስቅም የሚያስገርመው ደግሞ ያው ቀደም ሲል እንዳልከው እግር ኳስ ተጫዋችም ነበረ። በእግር ኳስ ተጫዋችነት ዘመኑም ደግሞ በጣም እጅግ በጣም ከሚያደንቀው ተጫዋች መካከል አንደኛው ደግሞ ዲያጎ አርማንዶ ማራዶና ነው። ዲያጎ አርማንዶ ማራዶናን በህይወት ዘመኑ ከሚያስበው ነገር መካከል ቡኳረም ከማራዶና ጎን መሰለፍ ነበረ። ፕሬዚዳንት ሲሆን ታዲያ ሁሉን ማድረግ ስለሚችል ምን ችግር አለው? ለማራዶና አንድ ሚሊዮን ዶላር ከፍሎ ኤልሳልቫዶር ድረስ እዛው ድረስ አስመጥቶ ኢኳዶር ድረስ አምጥቶ አብሮት ተጫውቷል። ከጎኑ ከዛ በኋላ ያለው ነገር እውነትም አይምሮ ትክክል ሰራ ነው የሚያስብል ነው። ምን እንዳለ ታውቃላችሁ? አዎ እንግዲህ ጋዜጠኞችን የሰበሰበው ወዲያው ይህንን ጨዋታ ካደረገ በኋላ። ማራዶናም እንግዲህ በወቅቱ ካሉት አምባገነን መሪዎች ጋር፣ ከድራግ ሎርድ ከሚባሉት ከነ ፓብሎ ስኮባር ጋር ጭምር እስር ቤት ውስጥ ድረስ እየሄደ ከፍተኛ ብር እየተከፈለው የሚጫወት ሰው ነው። ለራሱም ያው ተጠቃሚም ስለሆነ በተለይ ላቲን አሜሪካ ላይ ተወዳጅ ነው። ማራዶና እንደ አለም ተወዳጅ ቢሆንም እዛ አካባቢ በመሪዎ ዘንድ ከፍተኛ ተቀባይነት ያለው ነውና ከነዚህ መሪዎች አንዱ የሰውን ስድስት ወር ብቻ ኢኳዶርን የገዛው ራሱ እንትና ነው። አብደላ ቦኮ አራም ማለት ነው። አብደላ ቦኮ አራም ታዲያ ይዞት እንደመጣና አብረው እንደተጫወቱ ጋዜጠኞችን ሰብስቦ የተናገረው ነገር አስገራሚ ነው። ካሁን በኋላ በሞት አይቆጨኝም ነው ያል። በቃ ህልሜ ተሳክቷል። እኔ ከማራዶና ጋር ሳልጫወት ልሞት ነው ወይ ያልኩ ሁሌ ጊዜ ጠዋት ስነሳ ከእንቅልፌ ስነሳው ሁሉ ያስጨንቀኝ ነበር። አሁን ይህ ተሳክቷል። ልዑል እግዚአብሔር ከዚህ በኋላ ብትወስደኝም አላዝንብ። እንግዲህ እስካሁን በህይወት አለ አልወሰደው። እንግዲህ የአንድ የአገር በሪ በመሪነት ዘመኑ ላይ ሀገሩ ብዙ ነገር ማድረግ ሲጠበቅበት መድረክ ላይ ወጥቶ ወይ ደግሞ በጋዜጠኞች ፊት ይሄንን መናገር እጅግ በጣም የሚያስገርም ነው እንግዲህ አዎ ወዲያው ደግሞ ምንድን ያደረገው የድምፅ ተስጦ እንዳለው በተደጋጋሚ የሚናገረው አብደላ ቦኮሃራም ወዲያው አንድ አልበም ነው ያወጣው፣ በፍቅር ያበደ የሚል ዘፈኑን አወጣ። ይህ ዘፈን በመላው ኢኳዶራውያን ዘንድ ተወዳጅ ሆኖለታል። በነገራችን ላይ በዛን ወቅትም የትኛውም መሸታ ቤት ብትገባ፣ የትኛውም መጠጥ ቤት፣ የትኛውም ከተማው ላይ በምትንቀሳቀስበት ቦታ ሁሉ ይህ ዘፈን ይህ አልበም በከፍተኛ ሁኔታ ተደማጭነትን አግኝቷል። እሱም ይህንን አስመልክቶ አንድ ነገር ተናግሯል። እንግዲህ በጣም የለፋውበት አልበሜ ነው። በጣም የሰራውበት የደከምኩበት አልበሜ ነው። ይሄም ደግሞ ክሶኛል። በህዝቡ ዘንድ ያለውን ተወዳጅነትም አይተን መመስከር እንችላለን፣ ምን ያህል እንደለፋንበት ሲል ነው የተናገረው። ሶስት ሰዎች አሉ አለ። የመጀመሪያው ይህንን ሙዚቃ ሊጠሉ ይህንን አልበም ሊጠሉ የሚችሉ ሶስት ሰዎች ሶስት የተለያዩ ግሩፖች ናቸው አለ። የመጀመሪያው ምንም ሙዚቃ አድምጦ የማያውቅ ሁለተኛው ሁለተኛው ደግሞ እንዲሁ ከመሬት ተነስቶ በፖለቲካ አመለካከት ሊጠላኝ የሚችል ነው። ሶስተኛው ደግሞ ሙዚቃን የማያውቅ ነው። ምንም ነገር በሙሉ የሀገር ሕዝብ በሙሉ ወዶታል። እስቲ ወጣ ብላችሁ ተመልከቱ የኔ አልበም ብቻ ነው ቁጥር አንድነት እየተደመጠ ያለው ብሎ ኮራ ብሎ ይናገር ነበር። አዎ ይህንን አስገራሚ ነገሮችን የሰራው ታዲያ አብደላ ቦኮ አራም፣ እንግዲህ የስልጣን ጊዜው አሁንም እየቀጠለ ነው። ይሄ ሁሉ የተፈጸመው በስድስት ወር ጊዜ ውስጥ ነው። አንድ አልበም ሰው ለማዘጋጀት 11 ዓመት እንደኛ ሀገር 10 ዓመት ይፈጅበታል እሱ በስድስት ወር ውስጥ አልበሙን ለሕዝብ መልቀቅ ብቻም ሳይሆን የተለያዩ አለማት ላይ የተለያዩ ሀገራት ላይ በዛው በኢኳዶር ውስጥ እየዞረ ኮንሰርት ነው የሚያዘጋጀው። የፕሬዝዳንታዊ ስራውን ረስቶታል ሰውየ። በፍጹም ፕሬዝዳንታዊ ስራውን ምንም ነገር አይሰራም። እንዳልከው ከነ ማራዶና ጋር ኳስ መጫወት እየዞረ ኮንሰርቶችን ማቅረብ፣ እንግዲህ ኮንሰርቶቹ በውድ ነው የምገባባቸው። በቃ ሶ ትቶታል። እንደ ኤልቪስ ፕሬስሊ እየለበሰ ብቻ ወደ መድረክ ነው የሚወጣው እና ይህ አስገራሚ መሪ ኢኳዶሮች ላይ ከተጣለ በኋላ እንግዲህ ኢኳዶሮች ግራ ገብቷቸዋል። በአንድ በኩል እንደ ኮሜዲ እያዩት ቆዩ። ከዛ በኋላ እንደውም እየቆየ እየቆየ ሲሄድ እንደ ሉናቲክም እያዩት ነው። ይሄ ሰው መሀይም ነው፣ ደደብ ነው ወደ ማለት ማለት ነው። እንደዛ ድረስ እያዩት መጡም። ታዲያ በዚህ ወቅት ነው ካቢኔው የሆነ ውሳኔ ያሳልፈው። በነገራችን ላይ በህግ ነው የመጀመሪያ ዲግሪውን በህግ ነው ስለዚህ ይሄ ሰው አልተማረም ማለት አይቻልም። ሁለተኛ ነገር ደግሞ የሚያደርገው ነገር ድርጊቶቹ በሙሉ ስብዕናዎቹ በሙሉ ግን ከአንድ በትክክለኛ አይምሮ ካለ ሰው የማይጠበቅ ነው። የመጨረሻው በተለይ ደግሞ የመጨረሻው ሰዓት ላይ የመጨረሻው ውሳኔ ህዝቡም የመረጠው ሳይቀር እንዲሁም ካቢኔ ወይም ደግሞ በሱ ዙሪያ የሚሰሩ የመንግስት አመራሮች ሳይቀር ግራ እንዲጋቡ ያደረጋቸው የትልቅ ውሳኔ ደግሞ አለ በተለይ አንደኛ ፓርላማ ውስጥ የሰበሰባቸው ሰዎች ዘመዶቹ፣ በአጠቃላይ እዛ ፓርላማ ውስጥ ስትገባ ያኛ ጎት ልጅ ነው የሚባለው ያኛ ክስቱ ልጅ የሚባል አይነት ነገር ሆነ። ሁሉም በመጨረሻ ልጅ ሆንስ ደግሞ አዎ የ18 ዓመት ልጁን የጉምሩክ ኃላፊ አድርጎ የሾመበት ወቅት ነው። በቃ ህዝቡ በሱ ተስፋ ቆረጠ በጣም የኢኳዶር ህዝብና ሀብት እየተመዘበረ እየተመዘበረ መምጣቱ የገባው የ18 አመቱን የራሱን ልጅ ከአንድ አንድ አንስቶ የጉምሩክ ኃላፊ አደረገው። አስቡ እንግዲህ 18 አመት ልጅ ገና ህይወትን እንኳን በስነ ስርዓት የአምባ ገነኖች ባህሪ ማለት ነው ሰው በ3 አመቱ በሁለት አመቱ ጀነራል እያረጉ የሚሾሙት አይነት እሱ በፕሬዚዳንታዊ መልኩ በስነ ስርዓት ቢመረጥም ተግባሩ በሙሉ አምባገነናዊ የሆነ መጣ። እሱ ቤተ መንግስት ተቀምጦ ያቅም በየሀገራቱ እየዞረ ኮንሰርት ማቅረብ ነው ስራው። ታዲያ ይህን ወቅት ያቋቋመው ካቢኔ ነበር፣ ራሱ ያቋቋመው ካቢኔ አይ በቃና አለ ይሄ ሰው በቃ የሚሆን አይደለም ይሄ ሰው ከዚህ በላይ ሀገሪቷን ከመራ ሌላ ቀውስ ነው የሚፈጠረው በማለትም ከ1997 መጀመሪያ አካባቢ ፌብርዋሪ ላይ እንግዲህ ስልጣን ይዞ በስድስት ወሩ ማለት ነው። ምንድን ያደረገው በቃ ከስልጣን እንዲወገድ ወሰነ። በነገራችን ላይ አስገራሚው ነገር እዚጋ የምናነሳ በስልጣን ከስልጣኑ በቃ ብሎ ያ ካቢኔው ራሱ ያቋቋመው ካቢኔ ሲያወርደው እሱ ኮንሰርት እያቀረበ ነበር። ጉያክል የምትባል ከተማ ላይ መድረክ ላይ እየቀወጠው ነበር። በጣም ኃይለኛ የተባለ ኮንሰርት ነበር። በጣም ብዙ ሚሊየን መቶ ሺዎች የታደሙበት ኮንሰርት ነበር። ታዲያ ይሄን ኮንሰርት አቅርቦ ሲወርድ ወርዷል ከስልጣን በጣም አጋጣሚ፣ በጣም የሚገርም ነው። ከኮንሰርቱን አቅርቦ በመቶ ሺዎች የሚቆጠሩ ታዳሚዎች በነበሩበት መድረክ ላይ በደንብ ህዝቡን አሟሙቆ ሲያበቃ ልክ ከመድረክ እንደወረደ በመንግስት አሰራር ውስጥ የነበሩት ደግሞ ካቢኔዎቹ ራሱ ያቋቋማቸው ካቢኔዎች ደግሞ ከስልጣን ይውረድ፣ ይሄ ሰው በትክክለኛ አእምሮ አይደለም፣ ከዚህ በላይ እዚህ ሀገር ላይ ከቆየ ሀገሪቷን ወዳልተፈለገ አቅጣጫ ሊከታት ይችላል በሚል ከስልጣን ያወርዱታል። እንደወረደ ግን ይሄ ነገር እንዴት ተደርጎ ብሎ ወይም ደግሞ የመለሰው ምላሽና ያቋቋመው ይሄንን ደግሞ ለመጣ ያቋቋመው ነገር እጅግ በጣም አስገራሚ ነው። ተመልሰን ስንመጣ ይሄንን ነገር እንቋጨዋለን። የትም እንዳትሄዱ አብራችሁን ቆዩ። ተመልሰናል ክቡራትና ክቡራን፣ በመከታተል ላይ የምትገኙት በአዩ ዓለም ዝግጅታችንን ነው፣ በብስራት ቴሌቪዥን ብቻ። እጅግ አስገራሚ ሆነና አነጋጋሪ የሆነውን ባለማችን ላይ ከታዩ ጥቂት ፕሬዚዳንቶች ወይም የሀገረ መሪዎች መካከል አንዱ ሊሆን የሚችል አነጋጋሪ ድርጊት ያደረገውን ሰው እየምትመለከትን እንገኛለን። ከማጠቃለላችን ወደ ማጠቃለያው ከመሄዳችን በፊት በስልጣን ዘመኑ ላይ ሳለ አንድ አስገራሚ ነገር አድርጓል። አዎ እንግዲህ በስልጣን እንደያዘ በአሜሪካን ሀገር የሆነ ነገር ተከስቶ ነበር። አሜሪካዊትም ኢኳዶራዊትም የሆነች አንድ የ22 አመት ወጣት የምትባል ሴትም አንድ ነገር አድርጋ ነበር። ምንድን ያደረገችው? እዛው አሜሪካን ሀገር እየኖረች የባለቤቷን ብልት ትቆርጠዋለች። የቆረጠችበት ምክንያት እየሰከረ መጥቶ ይደበድበኛል፣ ያለፍላጎቴ ወሲብ ወይ ደግሞ አስገድዶ የመድፈር ተግባሮች ባለቤቷ ነው ይፈጽምብኛል፣ እና የተለያዩ ነገሮችን በመጥቀስ በፍርድ ቤት እንግዲህ ያው ክስ ላይ ነበር። ዞሮ ዞሮ ይህን ተግባር ፈጽመዋለች፣ የእሷ ሌላ ጉዳይ ነው። ይህን ተግባር ከፈጸመኝ በኋላ ፍርድ ቤት እነዚህን ማስረጃዎች ሁሉ ካየ በኋላ በነፃን የለቀቃት፣ የአሜሪካ ፍርድ ቤት ማለት ነው። በዛን ወቅት እቺ ሰው ኢኳዶራዊት ነች፣ ወደ ኢኳዶር መጣች። እንግዲህ ወደ ኢኳዶር መጣች። በጣም በሚያስገርም ሁኔታ ግን ይሄ አይደለም እንዲያስ ያደረገው ነገር በክብር የተቀበላት ጀግና አቀባበል ነው ማለት ነው። የጀግና አቀባበል ኤርፖርት ድረስ ሄዶ ተቀበላት። እንኳን ደና መጣች ብሎ የእራት ግብዣ አደረገላት። ሰው በጣም ግራን የተጋባው ምክንያቱም አንድ ወንጀል ፈጽማ የመጣች ይሄ ከኋላ የነበረው ነው ምክንያቱ የሚለው ነገር እንደተጠበቀ ሆኖ ያደረገችው ነገር ግን እጅግ በጣም አስደንጋጭና የከፋ የሚባል ነው። ባለቤቷ ምን አደረጋት የሚለው ሌላ ታሪክ ሆኖ ማለት ነው። ወንጀል ወንጀል ስለሆነ በቤተ መንግስት ግን እራት ግብዣ አደረገላት። ከዛም በኋላ በጣም ብዙ ጥያቄ ሲመጣበት ግን የመለሰው መልስ ይገርማል። አዎ ምንድነው ያለው መሰለ? እንዴት እንደዚህ ይደረጋል? እንደ ሀገር መሪ ባታ ስርዓት ምናለ አለ ባትነካካ ቢቀርስ ለምን ነው እንደዚህ አይነት ነገር ውስጥ መግባት ያስፈልገው የሚል ጥያቄን የተነሳበት። እቺ ኢኳድራዊ ታዲያ በቤተ መንግስቱ አቀባበል አድርጎላት ይሄ ሁሉ ዝግብ ከተነሳ በኋላ እሱ ምንድነው ያደረገው? እቺ ሴትዮ እኮ ብልት የመቁረጥ አመል ኖሮባት አይደለም የቆረጠችዋል። የብልት የመቁረጥ ሱስ ኖሮባት አይደለም አለ። እንደውም አንገቱን ባለመቁረጧ ራሱ በጣም የዋህ። ስልጣን ዘመኑ ሌላኛው አስገራሚ ነገር ያደረገበት ነው። እንግዲህ ይህን ሁሉ አድርጎ ለአንድ ተጫዋች አንድ ሚሊዮን ብር ከፍሎ አንድ ሚሊዮን ዶላር ከፍሎም በመጨረሻ ሀገር በነገራችን ላይ አብደላ ቦኮ አራም ምንድን ያደረገው ከኮንሰርት እንደወጣ የትንሽ ጋዜጣዊ መግለጫ ለመሰጣጣት ሞከረ፣ የሚሆን ነገር ስላልሆነ በቀጥታ 26 ሚሊዮን ዶላር። ይህ ገንዘብ በነገራችን ላይ ከኮንሰርት የተገኘ ገንዘብ አይደለም፣ ከኢኳዶር ብሔራዊ ባንክ የወጣ 26 ሚሊዮን ዶላርና ለኮንሰርት የሚጠቀምበት ጀት እንትን ሄሊኮፍተር አለው። እሱን ሄሊኮፍተር ይዞ የብዙ አምባገነኖች መሸሸጊያ የሆነችው ዛሬም ድረስ በዚህ በምትታማው ወደ ፓናማ የኮበለለው ወደ ፓናማ። ከኮበለለ በኋላ እንግዲህ ኑሮውን በዛው ለማድረግ ተገዷል። እነሱም አዲስ ፕሬዚዳንት መርጠው ህይወት ቀጥላለች። ነገር ግን ከፓናማ አሁንም በፓናማ ነው ያለው። ግን 2005 ላይ አንድ ነገር ተፈጥሮ ነበር። አዎ 2005 ላይ ወደ ፕሬዚዳንትነት የመጡት ሰው ከሱ ጋር የቅርብ ግንኙነት ወዳጅነት ስለነበራቸው ይሄ ሰው እንዲመጣ አደረጉት ማለት ነው። ተመልሶ መጣ ግን ሁለት በነገራችን ላይ ሁለት አቀባበል ነው የተጠበቀው። የመጀመሪያው ኤርፖርት ላይ እብዱ መጣልን እያሉ መሪያችን፣ ደጋፊዎቹ ማለት ነው ህዝቡ ተቀበለ። የተወሰነው ከተወሰነ ጊዜ በኋላ ግን በፕሬዚዳንቱና በእሱ ላይ የሰላ ትችት መሰንዘር ጀመረ። አንደኛ የሀገሪቷን ብር መዝብሮ የሄደን ሰው እንዴት ነው በሰላም ሊኖሩ የሚችለው እዚህ ሊቀመጥ የሚችለው የሚለው ነገር ጥያቄ የወቅቱን ፕሬዚዳንት እጅግ ሰላም ነሳቸው። መቀመጫና መቆሚያ ሲያሰጣቸው አረ ይሄ ነገር ሲሉ በቃ ተመለሳ እሳቸውም ብለው ነበረ። እንግዲህ ሁለት ሳምንት ነው በዛ ለመቆየት የቻለው ይህ ሌባው መጣ ብለው የተቀበለው አለ። እብዱ መጣ እብዱ መጣ ደጋፊዎቹ ናቸው፣ እብድ በሉኝ ስላላቸው ነው። ሌባ መጣ ብለው የተቀበሉት ደግሞ ተቃዋሚዎቹ ናቸው። ከፍተኛ ጫና ውስጥ ሲገቡ ወደ ሀገሩ ኢኳዶር ተመልሶ የነበረው ይህ ወዛ ጋቢና አነጋጋሪ መሌ አብደላ ቦኳራም ወደ ለመደበት እንግዲህ የአምባገነኖች መሸሸጊያም የተሰረቁ ዶላሮች የሚከማቹባት ወደምትባለው ፓናማ ተመልሷል ማለት ነው። አሁን ላይ የሰባ አንድ ዓመት አዛውንት የሆነው አብደላ ቦኳራም በዛው በፓናማ እየኖረ እንደሚገኝ መረጃዎች ያሳያሉ። እንግዲህ በነገራችን ላይ ተመልሶ በመጣ ጊዜ ወደ ኢኳዶር ምንድን ነው አንደኛ ያለው ነገር እብዱ መሪያችሁ አው መጥቷል። አሁን ግን የበለጠ ለይቶለታል። አሁን በጣም አብዷል ብሎ ነበረ። ሁለት ሳምንት ነው በመኖር መጠመጥ የቻለው እንግዲህ ቅልም ሲል እንዳነሳው ተመልሶ ወደ ፓናማ ተመልሷል። አሁን እንግዲህ በዛውንት እድሜው መቼም ቀዝቀዝ ይላል ብለን እናስባለን። አሁን ቀዝቀዝ ይላል ብለን እናስባለን። እንግዲህ የዚህን አስገራሚ የሆነ ሰው ግለ ታሪክ በተወሰነ መልኩ አነሳን ወደ እናንተ እንግዲህ ከፈለጋችሁ ደግሞ ዲቴል ወይም ደግሞ ጥልቅ የሆኑ ስለሱ መጽሐፎችም እንደዚሁ ደግሞ ሙሉ አልበሙንም ሙሉ አልበምንም አድመጥ ይቻላል። አስራ አንድ ሙዚቃዎችን የያዘው አልበሙንም እንደዚሁ ማግኘት የምትችሉ ይሆናል። ስለዚህ አወዛጋቢ መሪ እንግዲህ ብዙ ማለት እንችላለን። እንግዲህ ካለን ሰአት አንጻርም ይህንን ብለናል። ይህንን ሰው ለዛሬ በባዮ አለም ፕሮግራማችን አንስተናል። ብስራት ቴሌቪዥን ላይ እየተላለፈ የሚገኘው ባዮ አለም ዘወትር በዚህ ሰዓት አዲስ ታሪክ አዲስ ነገር ይዞላችሁ የሚመጣ ይሆናል። የዛሬውም ፕሮግራማችንን በዚሁ አጠናቀቅል። ፕሮግራሙን በማዘጋጀትና በማቅረብ እኔ ይልማ ዘሪሁን እንዲሁም እኔ ብሩክ ጫላ አብረናችሁ ነበርን። የዛሬን አበቃ፣ ሳምንት እንገናኛለን። ሰላም ሁኑ።